ስ ንር ን አቡነ ሀራ ድንግል አቡነ ሀራ ድንግል ቀጥታ መጣወኝ አንድ ሴት ልች ጸበሉንም ሳልጠማ ቅምነቱንም ሳልቀባ ገና ደጃቸው እንደደረስኩኝ ነው ደጃቸው ስረቅ ነው የዳንቱትኝ። ተጠምቀ የማህፀንት ያለብሽ ሲሉኝ፣ ወደዚህ መጣሁና ተጠመቅኩ። ጸበላቸውን ተጠመቅኩ እምነታቸውን ተቀበው ተመልሼ ሄጄ ስመረመር ምንም የለብሽም ተብያለሁ። አበባ አያጣፈው ዋሻ አቡነ አራድ የተመሰረተው በ2007 ዓ ም ነው። በ2007 ዓ ም ወደታችን ወርዳለን። መጀመሪያ ዋሻው ሰው ያልፈለፈለው በተፈጥሮ የነበረ ጂፕላስዋን ወይም አንደር ግራውንድ የሆነ ዋሻ ነው። አሁን በመቅደስ አገልግሎት የሚሰጥ በመቅደስ አገልግሎት የሚሰጥ ነው። መጀመሪያ የተገኘው የቅዱስ ሚካኤል የሊቀ መላእክት የቅዱስ ሚካኤል ጽላት ነው የተገኘው። ከዛ በኋላ እንደምታዩት ሰዋራና በተራራ የተከበበ ቦታ ነው። ከታች ውስጥ ነበር የነበረው። ካህናቶቹ አባቶቻችን፣ ሊቃውንቱ ብርዱ፣ ረሃቡ፣ ጥሙ እየተፈራረቀባቸው ሰው ማየትም ስላልቻለ ለሶስት ዓመት አገልግሎት ሰጠ። ከዛ በኋላ ከአካባቢ የተከበሩ ምእመናን አሉና የአካባቢያችን ከእነሱ ጋር ተነጋግረው ቦታ በመስጠት ቅዱስ ሚካኤልና ልደታ ላይ ወጥተዋል። ከዛ አቡነ አራ ድንግል በድርብ ተደርበው ነበር የነበሩት ከቅዱስ ሚካኤል ጋር። በምዕመናኑ በደጋጎች ምዕመናን ራእይና ህልም ከታየ በኋላ እንዴት ሦስት ዓመት የተቀደሰበት ቦታ ምድረ በዳ ይሆናል? በማለት የአቡነ አራ ድንግል ጽላታቸው ከዋሻው እንዲገባ በሀገረ ስከቱ መመሪያ ሰጭነት፣ በብፁዓን አባቶች መመሪያ ሰጭነት አወታች አቡነ አራ ድንግል ክርስቶስ ሰምራ ገብተዋል ማለት ነው። ቅዳሴ ቤት ተከብሯል ማለት ነው። የካቲት 11 ይህ የሆነው ግን ብዙ ህልም ይታይ ነበር። በ11ም ብዙ ታሪኮች ይፈጸሙ ነበረ ሞትን ጨምሮ፣ በክረምት በረዶ በአካባቢው ብዙ የሚገለጹ ታምራቶች ነበሩና ብዙ ራእይ አየን፣ ህልም አየን የሚሉትን ሁሉ ህልመኛው ስለበዛ ብለን አልተቀበልናቸው ነበር። ስላልተቀበልናቸው ግን ብዙ ታሪኮች ተፈጽመዋል። በርካታ የቁጣ ታሪኮች ተፈጽመዋል በ11 ከዛ በኋላ የካቲት 11 እንደዚህ ካስገባን በኋላ ያ ቁጣ ሁሉ ቀርቶልናል። ቁጣ ሳይሆን የእግዚአብሔር ምረት ቸርነት ተዘርግቶልናል። ብዙ ምዕመናን ከአራቱም ማዕዘን አቅጣጫ መጥተው ጸበል እየተጸበሉ እምነታቸውን እየተቀቡዱ ነው፣ ተፈውሰዋል ማለት ነው። እና ከዛ በኋላ እንግዲህ የአቡነ አራ ድንግል በሰፊው ደግሞ ከኮሮና በሽታ ዘመን ጀምሮ እስካሁን በተለያየ ሚዲያ በተለያዩ የራሳቸው የአቡነ ሀራ ድንግል ልጆች በህዝቡም መልእክተኛ በመሆን አገልግሎት ተስተጋብቷል ከጫፍ እስከ ጫፍ ማለት ነው እና አሁንም ይሄ ትልቅና መንፈሳዊ አገልግሎት በተለይ ህዝብ ነጻ እየወጣበት ያለ ህዝብ ነው እና ስፋፋና፣ ትልቅ ስራ ልንሰራ ይገባል ማለት ነው። እንግዲህ እስካሁን በዚህ መልኩ ነው ማለት ነው እና እንግዲህ ከሁለት ሺህ ሰባት ጀምሮ እስካሁን አገልግሎት እየሰጠ ይገኛል። ቦታው ተፈጥሮው፣ መልክአ ምድሩ እግዚአብሔር የበረከት ቦታ እንደባረከው ማየት ትችላላችሁ። ማየት ማመን ነውና እግዚአብሔር አምላካችን ከሁላችን ጋር ይሁን። ሳ ክፍሌ እባላለሁ የአያት ደብረሰላም ሰላም ቅዱስ ሚካኤል እና ዋሻ አወናሃራ ድንግል ቤተክርስቲያን የህንፃ አሰሪ ኮሚቴ ሰብሳቢ ነኝ እዚህ ቦታ ላይ እንግዲህ ስለ አወናሃራ ስንናገር በተለይ እንደ ህንፃ አሰሪ ኮሚቴ የቅዱስ ሚካኤል ቤተክርስቲያን ብዙውን ጊዜ ቀደም ሲል በአንድ ወንድም አማካይነት የተሻለ እናት ትንሻል ያለ ቤተክርስቲያን ስለተሰራ አገልግሎቱ በመጠኑ እየሰጠን ያለው፣ ነገር ግን አቡነ ሀራ ላይ ስንመለከት አቡነ ሀራ በተፈጥሮ የተሰራ ዋሻ በጣም ጠባብ የሆነ ግራውንድ ፕላስዋን የሚመስል ከላይና ከታች ያለ ዋሻ ነሆን ያለው። ይህንን ዋሻ ካህናቶች የሚጠቀሙበት ለቅድስት አገልግሎት ለቅዳሴ አገልግሎት ብቻ ነው። ምክንያቱም በጣም ጠባብ ስለሆነች ቅድማ ሌቱን አያካትትም። አሁን የምንገኘው ያጣፈው ዋሻ አቡነ ሀራ ድንግል ነው። ሁለት አይነት ዋሻዎች አሉ። ታችኛውና ላይኛው ይባል። ይሄ አሁን ላይኛው ዋሻ ነው። ወደ ውስጥ እንገባለን። በተለይ በዚህ ዋሻ ውስጥ ጎርፍ እያጠቃው ይገኛል። ከላይ የሚመጣ ነው። ከላይ የራሳችን መሬት ስላልሆነ የአርሶ አደሩ መሬት ስለሆነ ወደኛ እኛ ስላልተካተተ ጎርፍ እንድንከላከለው አልችልም። ስለዚህ በዚህ መሰረት ልንደርስለት ይገባል ማለት ነው። ልዩ ልዩ ዋሻዎች አሉ። ዋሻዎቹ ምን ይመስላሉ የሚለውን እነሱ እንመለከታለን። ወደ ውስጥ እንገባለን። አሁን ወደ ውስጥ እገባለሁ። በዚህ ወደ ላይ ወጣና በወዲያ መውጫ አለው። ይህን ይመስላል መብራት ስለሌለ ነው። ይህ ትልቅ ወደፊት ለትውልድ ቅርስ የሆነ ምንም ድምፅ የማይሰማበት ብዙ መናን መጥተው በዚህ ሱባኤ የሚይዙበት ለዚህ መሐሌቱ፣ ሳታቱ፣ ቅዳሴው፣ ኪዳኑን የሚያደርሱበት ቦታ የላቸውም። ለጊዜው በሚል ብቻ ከዋሻው በር ላይ ቆርቆሮ በቆርቆሮ በትንሿ ነገር ተለጥፎ አሁን እዚያ ላይ አገልግሎት እየሰጠ ነው። እሱን እንኳን በአግባቡ ለማስፋት እንደምታዩት ከታች ወንዝ ስላለው ማስፋትም አይቻልም። ይሄ አንዱ ትልቅ ችግር ነው። ምክንያቱም አባቶቻችን ባላቸው እውቀት ባላቸው የህዝብ መጠን ባላቸው ሁሉ አገልግሎት ለመስጠት ያልቻሉበት ቦታ ነው። ሌላው ደግሞ ምዕመናኑ በአሁኑ ሰዓት እየመጣ ብዙ ጸበልተኞች እየመጡ እየተፈወሱ በተለይ አንድ ቀን ቢቻል አንድ ቀን ሁለት ቀን ምልክት አይቻለው እዚህ ሆኜ ጸበሉን መጠመቅ እፈልጋለሁ የሚሉ እነዚህን ማስተናገድ አልቻለም። የማስቀደሻ ቦታ የለም። ስለዚህ ይህንን ችግር ለመፍታት መጀመሪያ የቦታ ማስፋፊያ ፕሮግራምን ያዝም። ከዚያ በመቀጠል ግን ይህንን የአቡነ ሀራን ቤተ መቅደስ ከዋሻው ከፍ ውሎ ባለሙያዎች በሚያስቀምጡት ቦታ ላይ ጥሩ የሆነ ካቴድራል ቤተ ክርስቲያን ለመስራት እቅዱና ፕላን አለን፣ አዘጋጅተናል። ነገር ግን ይህን ስናዘጋጅ ከአካባቢውም አኳያ በመነሳት እንደ የትኛውም ቤተ ክርስቲያን ካቴድራል በሚባል ሰፊ የሆነ ፕሮግራም አይደለም ያለን። እኛ እንደ ጥንታዊ ቤተክርስቲያን ክብ ሆኖ ነገር ግን ወቅቱን የሚዋጅ በወቅቱ አገልግሎት ሊያሳልጥ የሚችል በውስጡም በቂ አገልግሎት ሊያሰጥ የሚችል ከአንድ ዓመት እስከ ሁለት ዓመት ባልበለጠ ጊዜ ውስጥ አሰርተን የምናስመርቀው ወይም አገልግሎት ላይ የምናውለውን ቤተ መቅደስ ነው አሁን ዲዛይን ያደረግነው። ከሱ ከእሱ ጋር በተጓዳይ ቅድም ላልነው ነው ምእመናኑ መጥቶ ለማስቀደሻ እንዳይቸገር ጸበለተኞች ለማረፊያ እንዳይቸገሩ ዙሪያውን በቂ የሆነ ደረጃውን የጠበቀ መጠለያ ለመስራት ዲዛይን አድርገናል። ከዚህም ባሻገር ደግሞ ከመጠለያው ጀርባ ደግሞ ብዙ አባቶች እናቶች ይህንን አካባቢውን እንደምታዩት ገዳማዊ የሆነ ቦታ ነው። ጸጥታ የሰፈነበት ቦታ ነው። ከከተማ ወጣ ያለ ቦታ ነው። ለቀኖና ይመቻል፣ ለጥሞና ይመቻል፣ ለሱባ ይመቻል። አባቶች እናቶች ለአንድ ሰባት ለሁለት ሰባት ለሶስት ሰባት እየመጣን ጸሎት እናድርግ ለራሳችንም ለሀገራችንም እያሉ የሚጠይቁ ምሶች አሉ። ከመጠለያ በስተጀርባ እንደ ዋሻ በማድረግ በዋሻ መልክ በጎጆ ቤት መልክ ዲዛይን አድርገናል። የጸሎት ቤታ ለእያንዳንዱ በዓት ይዞ የሚጸልይበት ለየት ባለ መልኩ ሳይቸገሩ ሁሉም ለየብቻ ሆኖ ከእግዚአብሔር ጋር የሚገናኝበትን እነዚህን የጸሎት ቦታዎችን አብረን ዲዛይን አድርገናል። ከዛ ባሻገር አሁን ካህናቶች እዚህ ላይ የሚያገለግሉት አንደኛ ከርቀት እየመጡ ነው። ሁለተኛ እዚህ ቤተ መቅደስ ገብተው አምስት ሰዓት ተደወለ ብለን እስከ አምስት ሰዓት ድረስ ከጅብ ጋር እየተጋፉ እንደገና በረንዳ ላይ ከ12 ሰዓት እስከ አምስት ሰዓት በብርድ ላይ ቁጭ ብለው ደወል እስከሚደወል እየጠበቁ መጠለያ በባለማ ባለማግኘት ማለት ነው ማረፊያ ለባለማግኘት በመሰረቱ እነዚህ ሰዎች ከ12 ሰዓት እስከ አምስት ሰዓት አረፍ ብለው ቢነሱ በቂ አገልግሎት መስጠት ሲችሉ አቅማቸውን፣ ጉልበታቸውን በብርድና በፀሐይ እየጨረሱ በጣም እየተጎዱ ነው። ስለዚህ ምን ማድረግ ያስፈልጋል? አንደኛ ለካህናት ማደሪያ ሰፊ የሆነ ዘመናዊ የሆነ ህንፃ ለማሰራት ዲዛይን አድርገናል። ህፃናት የነገ የቤተ ክርስቲያን ተረካቢዎች የአብነት ትምህርት በየጥሻውስ በየዛፉ ስር ተቀምጠው ነው የሚማሩትና እንግዲህ ይሄ ደግሞ ታውቁታላችሁ፣ ሀሳብ ይሰርቃል። ህጻናት እየተማሩ ወሬ ካዩ ዞር ብለው ወደ ወሬው ነው የሚሄዱት እና የነገ የቤተ ክርስቲያን ተረካቢዎች ደረጃውን በጠበቀ ሁኔታ ሀሳባቸውን ሰብስበው የቤተ ክርስቲያን ትምህርት እንዲማሩ ራሱን የቻለ የአብነት ትምህርት ቤት አዳራሽ፣ የሰንበት ትምህርት ቤት አዳራሽ መሰራት አለበት እና ይሄ ሁለተኛ ደረጃ ትልቅ አስፈላጊ ነገር ነው። ጉድ አፍተርኑን ኤቭሪዋን

ከኒ አባ መፍቀሪ ሊቃውንት አቡነ ሃራ ባርከኒ አባ መፍቀር ሊቃውንት አቡነ ሃራ እስመ አንተ እስመ አንተ ሰባኪ ወንጌል ሀዲስ ሰባኪ ወንጌል ሀዲስ ሃራ ድንግል በሶስተኛ ደረጃ ጸበሉን ቦታ አይታችሁታል። እንግዲህ የትም ቦታ ላይ ጻድቁ እግዚአብሔር በጻድቁ ላይ አድሮ እጁን እስከዘረጋ ድረስ ፈውስ የትም ቦታ ላይ አለ። ግን እንደው ምእመናን የቀን ፀሐይ የክረምት ዝናብ ሳይነካቸው መጠለያ ኖሮ በቂ የመጠመቂያ ቤት ኖሮ አገልግሎቱ መሳለጥ ስላለበት የጸበል ቤቱንም አዘምነን መስራት አላማ አለ። ከዛ ሲያልፍ መጨረሻው የሁለቱም የሊቀ መላእክት ቅዱስ ሚካኤልም የጻድቁ አባታችን አቡነ ሃራ ድንግል ቤተ ህንፃ ቤተ ክርስቲያኑ ደረጃውን በጠበቀ መልኩ አባቶቻችን ባስቀመጡት ትውፊት ከዚህ በፊት ይሰራ በነበረው መንገድ ረጅም ጊዜ የሚቆይ ምእመናንን የሚያሰለች በየጊዜው በየንግሱ ላይ አውደ ምሕረት ላይ ልመና የሚደረግበት ሳይሆን በአጭር ጊዜ የሚጠናቀቅ ህንፃ ቤተ ክርስቲያን አቅደን በመስራት ላይ እንገኛለን። መቼም ህንፃ የሚሰራው ህንፃ ቤተ ክርስቲያንም ሆነ አዳራሽ ለሰንበት ትምህርት ቤትም ሆነ ለአብነት ትምህርት ቤት ተማሪዎች አዳራሽ የሚሰራው በትክክል ቦታ ሲኖር ነው። ይሄ የምታዩት ቦታ ከመጠለያው ጀርባም ያለው ወደ ታችም ያለው ወደ ላይም ያለው የአካባቢው አርሶ አደሮች ባለቤት የሆኑበት ቦታ ነውእና እነሱ መቼም ቤተክርስቲያንን ማስፋፋት ስለሚፈልጉ ፈቃደኞች ናቸው ለቤተክርስቲያን አሳልፈው መጠነኛ በሆነ ዋጋ መሸጥ ይፈልጋሉ። እና ይህንን ገንዘብ ስናሰባስብ የመጀመሪያ ስራችን ምንም ቢሆን መሬት በሌለበት በትክክል አጥሩ የተከለለ ቤተክርስቲያን በሌለበት ሁኔታ ሌላ ልማት ስለማይታሰብ ህንፃ ቤተክርስቲያኑም ሌላም ነገር ከመሰራቱ በፊት የመሬት ማስፋፊያ ግዢ እናደርጋለን። ህዝቡ ሁሉ የሚመጣውን አሁን በዚህ ወቅት ላይ በቀን 100፣ 200 ተፈወሰ ብለን ምስክርነቱን በአይናችን እያየን በጆሮችን እየሰማን ደስ ሲለንም በደስታም እያለቀስን ነው ከእነሱ ጋር የምንውለው። ስለዚህ ይህንን አይነት ተአምር ሲሰራ ሰው ሲድን ማየት የጎበጠው ሲቀና ማየት በነቀርሳ በሽታ ተጎድቼ ነበረ፣ አሁን የለብሽም ተባልኩ፣ እያሉ ቀን በቀን ምስክር ይሰጣሉ። ይህንን ሰው ሲድን ማየትን ከማየት የበለጠ የሚያስደስት ነገር ስለሌለ ቀን ሌሊት፣ ቀን ከሌሊት ዛሬ መቶ ሰው ተፈውሰው ከሆነ በየቤቱ ያሉ በዚህ ጭንቅ የተያዙ ብዙ ሰዎች ይዳራሉ። ስለዚህን እነዚህ ሰዎች ለመታደግ ይሄ ስራ በጋራ መሰራት አለበት ለን እናምናለን። ስሜድ ስሮ ጉሌ የኩላሊት ጠጠር፣ የሁለቱም ኩላሊት ጠጠር፣ የሞት ጠጠር ጮጋራ፣ የልብ ድካም ነበረብኝ። ሐኪም እየተመላለስኩ ስታከም ስታከም ምንም አላሽል አለኝ። ሐኪም ቤት መጣሁና እዚህ መጣሁ። እንደዚህ በጀርባ የተንጋልዬ ነበር ምተኛው፣ በጎኔ አልተኛም። በሁለቱም ጎኔ በዛም በዛም ጠጠር አለ ተብሎ እየወጋኝ ማለት ነው አሁን እምነቱን ጠጣው ተቀባው፣ ጠበሉን ጠጣው ተጠመቅኩ። ደህና ሆኛለሁ፣ ተሽሎኛል። አይኔም አይልኝም ነበር፣ ከባ ቅዱስን ተቀብቼ እርዳነሱን ተቀብቼ አይኔም ተፈውሻለሁ። የግፊትም ነበረብኝ፣ እሷን ብቻ አንዳንድ ምናልባቱ ለምን አልባቱ እየተባልኩ እሷን በሶስት ቀን በአራት ቀን ወስዳለሁ እንጂ በቃ የሁሉንም ክኒን ትቼ ቁጭ ብያለሁ። እነስገነው ነው ላሙና አባቴ። እስከ 27 አመት ታማሚ ነበርኩ። ይሄ ሐኪም ቤት ሲሄድ አይታወቅም በሽታ ስሙ አይታወቅም አይታወቅም። እዛ ሲሄድ ጤነኛ ነሽ ይሉኛል። እዛም ሲሄድ ጤነኛ ነሽ ይሉኛል። ጌት ቤት ሲመጣ በቃ ሌሊት ሙሉ ሰላም ዶክተር አለማየሁ ሳ እሱን ጋር የለብሽም ቤት ይመጣል ነኝ በቃ ውጭ አይደለም ሲቀመጥ ደግሞ ሰላም አይሰጠኝም። በዙ አመት እና ሲሰቃይ ሲሰቃይ እግዚአብሔር ይመስገን አቡነ ድንግል እዚህ አለ ጸበል አለ ሲባል ልጄ የነገረች አጋጣሚ በገዳም እንደዚህ ጉዞ መጣችና እማዬ ብዙ ተአምር የሚወራ ጸበል አለ አቡነ ዋሻ አቡነ ድንግል ጣፎ እና እስኪ ሄደሽ እዚህ ጋ ጸበል ተጠምቀሽ እስኪ እማዬ ሞክሪ ትለኛ አረ ቃል እየነ እንጂ ይመለኛል ብለሽ ነው ግደለሽ እማዬ ያ ጸበል ሂጂው እስ የተሰወረ ነገር መንፈስም ሊሆን ይችላል። ህጅ ነጸበር ግቢ ያለችኝ እግዚአብሔር ይመስገን። ከገባ አሁን አራት ወሬ ነው እዚህ መጠመቅ ከጀመርኩ። አሁን ያው እግዚአብሔር መክበሰው ሰራሽ ነበረ ተይዤ ነበረው በመተትና በምናምን ተነበረ ተይዤ ነበረው። እግዚአብሔር ይመስገን እዚህ ሲመጣ ይው ያ ነገርም ተሸኝቶልኝ አቡነ አራ ድንግል ያሁሉን ተቀርፎልኝ። በመተትም ተጽቼ የሚስራበት ስራ ላይ እንቅፋት ነበረ እንቅፋትም የሚሰናክ ነበሩሎም ያ ሁሉ ተፍቶል ተፈቶልኝ። ክብርና ምስካና አቡነ ሐራ ድንግል ምክንያት ሆኖልኝ በውስጥ ተፈውሽ ያለው እና ምስክርነቶ የሳ የገባሁት ቃል ክዳንን ቃል ክዳን የገባሁት ነበር አስገብቻ ያለው ክብርና ምስካና አቡነ ሐራ ድንግል ብዬ ምስክርነት እንዳቀርባለሁ ስሜ ብርቱካን ኃይለማርያም ይባላለሁ። አያጣፎ ጻድቆ አቡነ ሐራ ድንግል ቤተክርስቲያን ነው የምንገኘው። ለእኔ የተደረገልኝ እግሬ ያብጥ ነበር። ወገቤም መተኛት አልችልም፣ በቃ መነሳት አልችልም። አቆም ብዙም እያቃተኝ ነበር። እግሬ በጣም ያብጥ ነበር። ሐኪም ቤት ስሄድ የማህጸን እጢ ያለብሽ ነው ያሉኝ። ከዛ የማህጸን እጢ ያለብሽ ሲሉኝ ወደዚህ መጣሁና ተጠመቅኩ፣ ጸበላቸውን ተጠመቅኩ፣ እምነታቸውን ተቀባሁ። ተመልሼ ሄጄ ስመረመር ምንም የለብሽም ተብያለሁ። በጻድቁ አቡነ ሐራ ድንግል ክብር ምስጋና ይግባል። ስሜ ሙሉማ መቤት እባላለሁ። አስር ዓመት መድሀኒት ትጠቀም ነበር፣ የድምግፊት በአሁኗ አራ ድንግል ጸበል ደም ግፊቴም ጠፍጦልኛል ጠፍቶልኛል እጄ ላይም ቆስሎ ነበር። ቁስሌም እምነቱን እየተቀባው ቁስሉ ረክፈልኛል ማለት ነው። በአሁኗ አራ ድንግል ጸበል ሁሉም ተፈውሻለሁ። ስሜ ብርሃኑ በቀለ ይባላል። እድገቴና ትውልዴ በሰሜን ሸዋዞ መሃል ሜዳ ወረዳ ሲሆን እድገቴ በደቡብ ክልል ነው። በሽታውም የለከፈ የደቡብ ክልል ላይ ነው። አሁን ግን በአቡነ ሐራ በለተቀናቸው በቀን 11 የካቲት 11 ቀን መጥቼ እምነታቸውን ተቀብቼ ጸበላቸውንም ተፈውሼ ይኸው ከበሽታው ተፈውዤ ወደ ስራ ደረጃ ልገባ ዝግጁ ላይ ይገኛለሁ። ስለዚህ ለድንግል አቡነ ሐራ ክብር ምስጋና ይገባቸዋል። እኔ ስሜ ሀና ስራት ይባላል። እኔ ያው በጣም አሙኝ ነበረ ቤት ውስጥ መንቀሳቀስ ሁሉ አልችልም ነበር፣ እና በቃ ልጆቼ እንትቼ ሁሉ በቃ ወዲያውኑ መሞት መስሎኝ ነበረ እና አቡነ ሀራ ድንግል ቀጥታ መጣወኝ አንድ ሴት ልጅ ልጄ። ጸበሉንም ሳልጠማ ቅምነቱንም ሳልቀባ ገና ደጃቸው እንደደረስኩኝ ነው፣ ደጃቸውን ስረግጥ ነው የዳንኩትኝ። ለአቡነ ሀራ ድንግል ክብር ምስጋና ይሁን። እኔ ውስጤን ያመኝ ነበር፣ መመሙ የቆየ ነበር ውስጤን ሲያመኝ ሲያመኝ ወገቤንም እንዲሁ ሽምቅቅ ሲያረገኝ፣ ሐኪምም ሄዳለሁ ሁሌም እንዲሁ መላለሳለሁ። ምንም ሽምቅቅ ያረገኛል፣ ያመኛል፣ ስብስብ ያረገኛል። ወቀቅ እያልኩ ነው እስከ አራት ሰዓት እስከ አምስት ሰዓት ድረስ። ከዛ ወደዛ ደግሞ የዛሬ ሶስት ወር ስብስብ አደረገና ሽባ አደረገኝ። ሐኪም ቤት ሄደው ሐኪም ቤትም ሄጄ ምንም መመለስ አልቻለም እና ተኝቼ ወለልየስል ተጎረቤት ልጅ አንጥታ ትንሽማት የቡንሃራ ድንግልመት ነው ጓደኛ የምታ ነው ብላ ያን ስታቀምሰኝ እና ስታባብሰኝ ተነሳሁ። ተዛን ወደዛ በአንድ ቀን ያ ሁሉ ልቤን የሚያመኝ ወደ ሰውነት የሚሰራጨውን በጉ ሆንኩ። ከዛ ዳንሁ መጣሁ። ሲሻለኝ መጣሁ ው በጠበሉ ሙሉ ለሙሉ ድኛለሁ። አሁንም መጨረሻውን ያሳምሩልኝ እይ ነው ምለው ምስጋናቸውን ድኝባቸዋለሁ። ቆሜ እየሄድኩ ምንም አይሰማኝም። ኪምቤ ብሄድ ነርብ ነው ያጥንት መንሸራተት ነው አሉ። ሲያክሙኝ ምንም አልተሻለ ብለው አሉ እና ይሄው በሳቸው ምንም አይሰማኝም። በአባቴ አቡን ሀራ ድንግ ተሽሎኛል፣ ድኛለሁ። ዛሬ የምንገኘው በጣፎ አቡነሀራ ዋሻ አቡነሀራ ድንግል ቤተክርስቲያን ነው። ይህም ቤተክርስቲያን ሳውቀው አሁን ሶስተኛ ዓመቴ ነው። የመጣሁትን ከካሊፎርኒያ ነው ከሎስ አንጀለስ። ልጄ የሚያገለግለው በዚህ ቤተክርስቲያን ነው። ይህም ቤተክርስቲያን ካወቅነው ጊዜ ጀምሮ እስካሁን ድረስ በእውነት ትልልቅ ታምራት የሚሰራበት ብዙ ህሙማኖች የሚፈወሱበት ከምንም በላይ ደግሞ ከቃል ኪዳናቸውም በላይ እንደው ቦታው በእውነት የሚመስጥ የሚያረጋጋ ትልቅ ትልቅ ትልቅ ደስ የሚል መንፈስ ያለበት ቦታ ነው። ይህንን ቦታ ረግጦ በእውነት ከበረከቱ የሚሳተፍ ሰው እግዚአብሔር ያደለው ሰው ነው። ይህ አካባቢ እንደምታዩት ወጣ ያለ ስለሆነ ሌላ ምንም አይነገብ የለውም። ቡዳ ምጽዋት ነው፣ አስራት በኩራት ነው። ይሄ ደግሞ ከካህናት ደግሞ ዝም አያልፍም። ስለዚህ ምን ማድረግ ያስፈልጋል? በተለያየ ዓለም አቀፍ የሆነ ሚዲያ ፕሮግራም ተዘጋጅቶ መጋቢት 21 በዚህ ላይ የገቢ ማሰባሰቢያ አድርገን እነዚህን ሁሉ እቅዶቻችንን ወደ ስራ ለማስገባት ዝግጅት አድርገናል። እዚህ አሁን በሚዲያ የምትመለከቱ የምታዩ አያጣፈው አሻቡን አህላ ድንግል ነው። የበለጠ ስራችን ለመስራት እንደምትመለከቱት በዚህ ሚዲያ እየተላለፈ ይገኛል። ለሁሉ ሰው አዳርሱ፣ ለሁሉ ሰው አዳርሱ። ያላየ ይሄው ያልሰማ፣ ይስማው መጥቶ ያላየ ይመልከት። በዚህ ቦታ በረከት አግኙ። የበረከት ስራ ለመስራት መጋቢት ሃያ አንድ ዓለም አቀፍ ጎፈንድሚ በአርመኒ ሆቴል ተዘጋጅቷል። እሁድ ነው። እንዲሁም ደግሞ የመቤታችን ቀን በአርመኒ ሆቴል ዙሪያው ያሉ ቦታዎችን ለማካተት የአብነት ትምህርት ቤት የካህናት ማረፊያ ሁለቱም ህንፃ ቤተክርስቲያን ለመስራት እንዲሁም የፀበልተኛ አዳራሾች ልዩ ልዩ አዳራሾች ለመስራት በከፍተኛ ተነሳሰናል እኛ እንጀምራለን ያስጀመረን እግዚአብሔር ማስፈጸሙ እንደማይቀር ሁላችንም እናምናለን መጋቢት ሃያ አንድ ቀን በሃርመኒ ሆቴል ሁላችሁም ጥሪ የተደረገላችሁ በካርድም እዛው ጋር ተገኝታችሁ ጥሪ ያልተደረገላችሁም ኦንላይን ሆናችሁ ይህንም ፕሮግራም እየተከታተላችሁ አብረን የጻድቁ አባታችን የአቡነ ሀራ ድንግልንና የሊቀ መላእክት ቅዱስ ሚካኤልን ቤተ ክርስቲያን እንድንሰራ ጥሪ አደርጋለሁ። በተለይ ደግሞ በውጭ ሀገር የምትገኙ የአቡነ ሀራን ታምር የምትሰሙ በተለይ ጸበሉም የደረሳችሁ ብዙ ታምራቶችን የደረሰላችሁ ሰዎች በዚህ አጋጣሚ ይህንም ቤተክርስቲያን ተባብረን እንስራላለሁኝ። በእውነት ትልቅ መታደል ነው። በውጭ ያለን ሰዎች ደግሞ አቅሙ ስላለን እንደው መቼም እዚያ ሀገር ካለው ሰው ብንተባበርና ይህንን ገዳም ብንሰራ እናተርፍበታለን። በተለይ ለልጆቻችን ለልጆቻችን እናተርፍበታለን። ወደፊት እንግዲህ እግዚአብሔር ፍቃድ ይሁን። እግዚአብሔር ሁሉን ነገር ያስተካክለው 3 ቴንክ ዩ ሁላችሁም፣ በዚህ ላይ የአቡነ ሐራ ልጆች ሆናችሁ ሁሉ በአለማ ዙሪያ ያላችሁ ሁሉ ተሳትፎ እንድታደረጉ ጥሪ እናስተላልፋለን። ያልመጣችሁ ኑ፣ ዳኑ፣ ተፈወሱ። ያልሰማችሁም ስሙ። አቡነ ሐራ ድንግል አያጣፈው ዋሻ አቡነ ሐራ ድንግል፣ ይሄ የእግዚአብሔር ግሩምና ድንቅ ስራ ነው። ኑ ትራዮ ግብሮ ለእግዚአብሔር፣ ኑ የእግዚአብሔርን ድንቅ ስራ ተመልከቱ። በዚህ ዘመን ከካንሰር ከኤችአይቪ ከተለያዩ ልዩ ልዩ በሽታዎች እየዳኑ እየተፈወሱ እንዲሁም ባጋንንት ስርዓት የታሰሩ እየተፈቱ ያሉበት ቦታ ይህ በተራራ የተከበበው አያጣፈው ዋሻ አቡነ ሐራ ድንግል የሚባል በዚህ ዘመን አቡነ ሐራ ድንግል ከበፊቱ የበለጠ የተገለጡበት ዘመን ነው እግዚአብሔር ስሙ ለዘላለም የተመሰገነ ይሁን